ወጣቶች ለዘላቂ ሰላም ግንባታና ህብረ ብሔራዊ አንድነት የድርሻቸውን ሊወጡ ይገባል ሲሉ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ ገለጹ። ወጣቶች ሀገራዊ ጥቅምን በማስከበር ለዘላቂ ሀገር ግንባታም የማይተካሚ ናቸው፣ ሊወጡ ይገባልም ተብሏል። ሀገሬን እገነባለው፣ ኃላፊነቴንም እወጣለሁ በሚል መሪ መልእክት ክልላዊ የወጣቶች የማጠቃለያ ውይይት ተካሂደዋል። ካሳው መንጌ በዝርዝር አዘጋጅቶታል። በክልሉ በየደረጃው ከሚገኙ ወጣቶች ጋር በሰላም ግንባታ ዙሪያ ስልጠናዎች ሲሰጡ መቆየታቸውን የገለጹት በአማራ ክልል ብልጽግና ፓርቲ የወጣቶች ክንፍ ኃላፊ አቶ ተስፋውን ተሰማ ወጣቶች በሀገር ግንባታ ላይ የማይተካ ሚናቸውን ለመወጣት የስብዕና ግንባታ ላይ የተለያዩ ስራዎች ሲሰሩ መቆየታቸውን ገልጸዋል። ወጣቶቻችን እንግዲህ ቅድመ ግጭት ወደ ግጭት ከመግባታቸው በፊት ስለ ግጭት አስከፊነት የሚሰሩ ስራዎች አሉ። ስብዕና ግንባታ ከትምህርት ቤቶች ይጀምራል። በትምህርት ቤቶች የሚሰሩ ስራዎች እንዳሉ ሆኖ ከትምህርት ከወጡ በኋላ ደግሞ በወጣት ማዕከላት፣ በወጣት አደረጃጀቶች ጥሩ ዜጋ፣ ጥሩ ስነ ምግባር ያለው ወጣት እንዲቀረጽ የሚደረጉ ስራዎች አሉ። አንዱም የዚኛ አደረጃጀት ነው። የወጣቶች ክንፍ አደረጃጀት በወጣቶች ስብዕና ላይ ይሰራል። ከግጭት በኋላም ወጣቶች በግጭት እንዳይገቡ መጀመሪያ ራሳቸው እንዲያርጉ በግጭት ውስጥ የገቡ አካላትም ካሉ አቻላቻ ምክክር በማድረግ ከግጭት እንዲወጡ የማድረግ ስራ በሰላማዊ መንገድ እንዲፈታ የማድረግ ስራም እየሰራን ቆይታ ነው። ህብረ ብሔራዊ አንድነትን ከመገንባት አኳያ ወጣቶች የማይተካ ሚና አላቸው ያሉት በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መስፍን አበጀ የውይይቱ አላማ ወጣቶች በሀገረ መንግስት ግንባታ ላይ ያላቸውን ሚና በማወቅ ችግሮችን በውይይት መፍታት የሚያስችል ግንዛቤ እንዲይዙ ለማስቻል ነው ብለዋል። አሁን ሁላችን እንደምናለው የሀገራዊ ፖለቲካ ሁኔታችን ከአባይ ፖለቲካ ወደ ቀይ ባህር ፖለቲካ የተሻገረበት ወቅት ላይ እንገኛለን። ስለሆነም ይህ ሀገራዊ ጥቅምን የማስጠበቅ ኃላፊነት በእያንዳንዱ ትውልድ ልቦና ውስጥ አድሮ አገራዊ ጥቅማችንን የምናስጠብቅበት ዲፕሎማሲ አቅማችን የምናሳድግበት፣ በሀሳብ ብልጫ ከሀገራችን አልፈን ለዓለም ለአፍሪካ የምንተርፍበት ወቅት የፖለቲካ ምዕራፍ ላይ እንገኛለን። ስለሆነም ብሔራዊ ጥቅማችን ለማስጠበቅ የሚያስችል ተልእኮ ይጠበቃል። በመድረኩ መልእክት ያስተላለፉት በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ ወጣቶች ለዘላቂ ሰላም ግንባታ ያላቸውን የማይተካ ሚና መወጣት ይገባቸዋል ብለዋል። ወጣቶች ለዘላቂ ሰላም ግንባታ የማይተካና ቁልፍ ሚና የሚጫወቱ ናቸው። ሀገራችን ኢትዮጵያ ባለፉት ስድስትና ሰባት ዓመታት በበርካታ ፈተናዎች ውስጥ ሆና ግን ደግሞ አንጸባራቂ የሆኑ በርካታ ውጤታማ ስራዎችን እየሰራች ያለች ወደ ብልጽግና እየገሰገሰች ያለች ሀገር ነው። ክልላችንም በዚህ የግስጋሴ ሂደት ውስጥ የበኩሉን አስተዋጽኦ እያደረገ ያለ ክልል ነው። በቀጣይ እንደ ሀገር ብሎም እንደ ክልል የተጀመሩ የሰላም ግንባታና የልማት ስራዎችን አጠናክሮ ለማስቀጠል ግጭትን በማስወገድ ሰላምን ለማስፈን ወጣቶች የድርሻቸውን ሚና አጠናክረው ሊወጡ እንደሚገባም አቶ ፍስሐ አሳስበዋል። ዋናው መስዋዕትነት ድህነትን የማስወገድ ግጭትን የማስወገድ ትልቅ ኃላፊነት እጃችን ላይ ና ትካሻችሁ ላይ ያለ ስለሆነ ይህንን ኃላፊነት ለመወጣት ከሁል ጊዜውም በላይ በላቀ ሁኔታ ና በላቀ የኃላፊነት ስሜት እንድትንቀሳቀሱ በዚህው ጥሬ ማስተላለፍ ፈልጋለሁ ማለት ነው። ሰላም ካለ የዚህ ክልል አጠቃላይ ሁለንተናዊ ዕድገት እና ባቀድነው መንገድ ማሳካት የህብረተሰባችን ኑሮ መቀየር ይቻላል። ሰላም የሁሉም ነገር መሰረትና ምንጭ ስለሆነ ይህንን የሁሉም ነገር መሰረትና ምንጭ የሆነ ሰላም ትልቁን ውድ የሆነውን ሀብት ሰላም መጠበቅ፣ መንከባከብ ዘላቂ እንዲሆን ማድረግና እንዲፀና ማድረግ ከሁላችን የሚጠበቅ ኃላፊነት ነው ማለት ስለዚህ ይህን ኃላፊነት መወጣት ለሀገር የሚከፈል ትልቅ የአርበኝነት ተጋድሎ ወጣቱ ትውልድ መብቱን ብቻ የሚጠይቅ ሳይሆን ግዴታውን የተሆነ አውቆ የሚንቀሳቀስ ኃላፊነቱን የሚወጣና ተጠያቂነትን የሚቀበል መሆን አለበትም ተብሏል። እንደ ክልል አሁን ላለው አንጻራዊ ሰላም የወጣቶች ሚና ከፍተኛ እንደነበርም በውይይቱ ተነስቷል።